ተመልካቾቻችን ከረፍት ተመልሰናል። እየተካፈላችሁ ምትገኙት ህያው ምስክር ሳምንታዊ ቴሌቪዥን ዝግጅታችን ነው። ይሄ እንግዲህ ዛሬ ዝግጅታችንን ማዳኑ ይወራ የሚል መጽሐፍ የጻፈችላችሁን ፓስተር ስንታየሁ መንግስቴ ነው ዛሬ ይዤላችሁ የቀረብኩት። ፓስተር ስንታየሁ መንግስቴ በመጀመሪያው ክፍል ታሪኳን በደንብ ነግራናለች። ምናልባት ወደ ታሪኩ ከመመለሳችን በፊት የመጽሐፍ ኢትዮጵያ ውስጥ አለን አላው? በነገራችን ላይ ከውጪ ነው የመጣሽው፣ ከየት አገር ነው ያለሽው? ካናዳ ነው ያለሽው? ኦኬ እዛ ፓስተር ነች ቸርች ውስጥ ማለት ነው በአሁን በቸርች አላገለግልአቁምቻሁንእየወጣሁ ነው ማገለግል ወደ እሱ ስንደርስ በደንብ ትነግርናለች። ለማንኛውም ይሄ መጽሐፍ ሰዎች ማግኘት ፈልጉት ነው የሚያገኙ ቢፈልጉ ስቴዲየም መሰረተ ክርስቶስ አለ ነጋሽ መረድ ጋር ቸርቹ ስም የምስራች ለአለም ለአለም። አሁን በጣም ጥሩ እንግዲህ ያው ሙሉ ታሪኩን እዚህ ላይ ማግኘት ትችላላችሁ። ግን ያው በቴሌቪዥን ስለሆነ የሚተላለፈው የምትችለውን ያህል የነገረችን ነው። እሺ፣ ሰውየውን ተከተላችሁ ስትሄድ እነሱም ጓደኞቼም ተከተለው መጡ። የሆነች ቦታ እንደረሰን ብለሽ ነው ያቆምችልን። ከዛ ቀጥ ከዛ እኛ እናስቀመጠንና ሄደ። ከዛ ሁለት እህቶች ይዞ መጣ። እና ቁጫል ማለት ነው ቁጫል፣ እነሱ ቁጫሉ መጽሐፍ ቅዱስ ይዞ መጣ እና ብዙ አላብራራልንም እንግዲህ እንዴት እንደሆነ አላውቅም። ብቻ እግዚአብሔር ያው ዳኝ ስለ አይለኝ ነው እንዳልኩት እንጂ ለኔም ይሆን አይደለም። መልእክቱም ራሱም ሳስበው ለአዲስ ሰውም ይሆን አይደለም። ሆኖም ግን አንደኛ ቆሮንቶስ ምዕራፍ ሶስት ትዝ ይለኛል እናንተ እግዚአብሔር እርሻ ናችሁ፣ እግዚአብሔር ሕንፃ ናችሁ የሚል ቃል ነው። ለኔ ግን ገባኝ ለካ እኔ እግዚአብሔር እርሻ ነኝ እግዚአብሔር ሕንፃ ነኝ ብዬ እንዳለ ነው ሊትራል የሚወሰድኩት ከዛ በፊት ግን አንዷን እህት አብራው የመጣችው እህት ጸልያላት ሁሉ ማረሳው እናን ጸልያ አለች። ያው እነሱ ጸልዩ አይኖቻቸውን ሲጨፍኑ አየን አብረን ጨፈን። የምትጸልየው ጸሎት ወይም ቃሉ ግን እኔ ነፍስ ውስጥ ነበር የሚገባው በደንብ ነበር መሰማት እና ምን አለባት ባታቆሙ እያሉ ነበር። በጣም ነበርም ይሄ ነበር ለካ መፈልገው እያልኩ ለውስጤ፣ በጣም እውነት ለመናገር በቃ ምን ብዬሽ ልንገር፣ ህይወቴ በጣም ነው የተግነካው። ለካ ነፍሴ የምትራበው ያንን ነበር ነፍሴ የምትጠማው ያን ነበር። በቃ ደስ እያለኝ ነበር የምሰማው። አሁን ጠምቶህ እንዴት ነው ውሃ ስትጠጣ እርቦህ የምትወደውን አይነት ምግብ ይስማማን ስታገኝና፣ በጣም ውስጤ እየረካ ነበር የምሰማው። እዛ ስትጨርስ አልፈለግኩም ነበር ግን ያው ጨረሰች እሷ። ወደ ቃሉ ሄደን ቃሉንም ሲያነበው በቃ እኔ ያልጠገቡም ይሄታ ቃል፣ እኔ የህይወት እንጀራ ነኝ ያለው፣ የህይወት ውሃ ነኝ ያለው እሱ ኋላ ካነበብኩ በኋላ እንደዚህ ነው እኮ ያጠገበኝ፣ እንደዚህ እኮ ነው ያረካኝ እያልኩ በቃ ደስ ብሎኝ ፕሮግራሙ አለቀ እና አለቀ ሲባል ለእኔ በጣም መርዶ ነው የሆነችኝ። እና ሁሉም ትተው ሲሄዱ እኔ እኔ አይደለሁም እኔ እግዚአብሔር ያውቃል፣ ግን ተንበርክኬ ራሴ ናቀኝ ተንበረከኩ። ከዛ መጸልያቸው ጸሎቶች ራሱ ይገርሙኝ ነበር ከሰው ያልሆነ እግዚአብሔር የሆነ ነበር። ስለ ውሳኔ ነው በጣም ይገርም። መወሰን እንዳለብኝ በጣም የሚያስገድደኝ መንፈስ ነበር እንድወስን እንደገና ደግሞ እንዳልወስን ደግሞ ሁለት ሁለት ሀሳብ ይሄ ስጋ በመንፈስ ላይ መንፈስ በስጋ ላይ የሚለው ቃል እና ሌሎችም የእግዚአብሔር ቃል በጣም የገረመኝ ኋላ ማለት ነው፣ ኋላ ሳውቀው እዛ ጋ ግን በጣም አግኝቸዋለሁ። እና አትችም እንዳትወሰኝ የሚለኝ ነገር ነበር። እውነትም ያስፈራል፣ እንዴ ከዚህ ዓለም ካወጣኝ ብዬ ደግሞ ላቆምም ፈለግኩ። ደግና ደሞ ፍቅሩን ደግሞ የሚያስታውሰኝ በውስጥ ያለውና የተጀመረውን ነገር ደግሞ የሚያስታውሰኝ ደሞ ቀጥ ይወስኝ ሚለኝ ደሞ በጣም የሚያባብለኝ ደሞ ነበርና መጨረሻ ታግዬ ታግዬ ወሰንኩ። ግን እያለቀስኩ ነው የወሰን። በጣም የሚገርመው ኋላ የምኖረው ላይፍ እዚያ ጋር ነው የጨረስኩት እና እያለቀስኩ እዚህ በኋላ እኮ እንደዚህ አልኖርም፣ እንደዚህ አልኖርም፣ እንደዚህ አልኖርም፣ እንደዚህ ነው የምኖረው። በቃ እና መከራዬን እያሰብኩ ነበር። ያው እግዚአብሔርን ምስክር አድርጌ ነው የምናገረው። እግዚአብሔር ሆይ በቃ ያዘኝ፣ አልቻልኩም ብዬ መጨረሻ ላይ ጮኩ። ወድሃለው፣ ወድጃሃለው፣ ግን አልቻልኩም፣ ፈራሁ፣ በቃ እያልኩኝ መጨረሻ ላይ ግን የሚረዳኝ ነገር ኃይል መጣ፣ ረዳኝ፣ ወሰንኩ። አልቀሼ ወሰን በቃ አልቀሼ ወሰን ከዛ ወደ አይምሮ የተመለስኩ ተነሳሁ፣ እና ለካ እነሱ ቆመው ይጠብቁኝ ነበር። እና አስመሸሽብን አሉኝ። እነሱ ቃል በጣም ገረመኝ። ለኔ እዛ ትተው ብሄዱ ነበር ምፈልገው ለኔ ሴቶቹ ናቸው ወይስ ሴቶቹ፣ እነሱ አላሉም። እነሱ እንደውም ጌታ እንድቀበል ማድረግ ነበረባቸው ኋላ ሳስብ ግን የለም። ምናልባት እግዚአብሔር የእነሱን እጅ አልፈለገው ይሆን እየተቀበልች መስሏቸውም የታውቀውኝ እኔ እኮ መጀመሪያውንም ቃል አሰማኝ ብዬ ነው ከወደሱ የመጣሁት እና አልጠየቀኝም። እኔ አሁን አንዳንድ እግዚአብሔር ለአዳዲስ ሰው ምን ማድረግ እንዳለብን ነው የገባው። መጀመሪያ ላይ ልካሁን ማለት ሞግዚት ማለት ነው ወይም ወላጅ ማለት ነው እና ብቻ እኔ ተምሬበታል ለራሴ። ከዛ በኋላ ለአገልግሎቴ በጣም ጠቅሞኛል። ግን አላውቅም ለምን ጌታ እንደሱ እንዳደረገ እና ብቻ ያ ወስኜ ደስ ብሎኝ፣ ደስታ ተሞልቼ፣ ሰላም ተሞልቼ በአይምሮዬ ከአእምሮ በላይ የሆነ ሰላም አግኝቼ ሄድኩ እና ያን ወንዝ ደግሞ ተሻገር ደግሞ የሚገርመው እኔ ኮሩቅ ነው ቤቴ ገበያ ከገበያ አሁን እንግዲህ ምናልባት ሻግኒን የሚያውቁ በአገልግሎትም እዛ ነዋሪ የሚሆኑ ያውቃሉ። እና ከትምህርት ቤት ከዛ ከፎረንቅ ከሚባለው በሀይስኩል አድርገን ነው የምናልፈው። እና ወደ ቤቴ ለመሄድ የኔ ቤት ነው መጨረሻ። የእነሱ ደግሞ ቅርብ ነው ለወንዙ። እነሱ አልነበሩም መፍራት የነበረባቸው እኔ ነኝ። ግን እኔ ፍርሃት የሚባል ከዛ በኋላ በቃ የለም። እና እነሱ ድረስ አብር ሄዱ። ከዛ ወደ ቤቴ ያን ደስታ በቃ እያስተናገሩ ያን ሰላም ብቻ ሰላም አለጣ በምድር ላይ ሁሉን ለጣ ጌታ ግን ይህን ሰላም አለጣ እያል እቤት የደረስኩ፣ ጨለማ ነው። ሌላ ጊዜ ማልደፍረው ጨለማ ነው። ማይታሰብ ማይታሰብ። የመንገድ መብራት ምናምን የለም። ደግሞ ዱርዬ ማታ አለ እኮ በኩራዝ ነው። ጨራሽ እኮ ነው ጨለማ ድቅድቅ ያለው። ደግሞ ገበያ አካባቢ ደግሞ ብዙ ጥሩ ያልሆነ ነገር አለ። እዛ ቤት ደረስኩ። እናቴ እሺ ልጃችን ተጎረመሰ አለችኝ እና ያው እንደ ሌላ ሆኝባት መስሏት ነው። ከዛ አይደለም ማማስላት ምን አልገባትም፣ ዝም አልኳት። ከዛ ዋላ ማድ ማድ ሲቀርብ እሱ ነው የገረመኝ እ ሲጸልያ አላየሁም እውነት አላየሁም ማንንም አላውቅም። የመጀመሪያ ይ ናቸው እነዛ ሞግነ ማድ ሲቀርብ አይኔን ጨ አላውቀውም ማንም አልነገረኝም። ደግሞ የምን አይን መጫፈን ነው ምግብ ላለች። ከዛ እሷንም መልስ መስጠት አልፈለኩም። ከዛ ጌታ ሆይ ስለሰጠኝ ስለዚህ ማ ከዛ ደግሞ አፌ እንደገና ሌላ ነገር እየጨመረ ማላቀው ጸሎት ይሄ ለራሴም ገርሞኛል። ማንነቴ ደግሞ ከታ መጣውት ብዬ ራሱ ከዛ ጨረስኩ። ከዛ እናቴ በቃ አዘነች፣ በጣም ተረበሸች። እዛ እንደዚህ ያልኳት ማማ ከዚህ በኋላ አልኩ እኔ ራሴ አላቀውም ያንን ከዚህ በኋላ ለዚህ እምነት በቃ ህይወቴን ሰጥቻለሁ። ለዚህ እምነት በቃ እናንተን እንዲሆን አገሩን፣ ቤተሰብ፣ ሁሉን ነገር በቃ ግድ የለኝም የምትፈልጉትን እርምጃ ወሰዱብኝ ብዬ አልኳት። በቃ ደግሞ እምባዬ መጣብኝ። ትሳለኝ ፍቅሩ ያደረገኝ የወሰንኩት ውሳኔ እና በቃ ስላት ምን አልሻለች? ያው በቃ እኔ እግዚአብሔርን በቃ እንዲህ ነው ማመልከኩኝ በኋላ አልኳት፣ እና ውሳኔ ለራሴ ያስለቀሰኝ ለምን ማት መከራ እንደሚደርስብኝ በደም ገባኝ። ገብቶሻል? በጣም ገባኝ፣ ገባ በዛ ወሰንኩኝ። ያው እናቴ እውነት አልመሰላትም። ራታችን በላን ወደ መኝታችን። ግን በማግስቱ ጀምሮ በቃ ምንድን ነው የሆነችው ልጅ እየተባለ መጣ ጥያቄ ምርት ቤት እንዲናት እንዲናት እንዲናት እና ያገኘችው ሰው አለ መባል ጀመረ። እኔ ማንም አላገኘሁም አልኩኝ። ያው የኦርቶዶክስ መሪዎችም አባቶች በጣም የሚወዱኝ እንደ ልጅ የሚያዩ ሁሉ አላመኑም። ከዛ እንደ ልጅም አቅርበውም ጠየቁኝ። ምንድን ነው ይሆን፣ ጥሩ ሁኔታ ላይ አይደለሽም አሉኝ። ምንም አልሆንኩም። አይ ምንም አይደለም ብቻሽን ለምን ነው የምትጸልዩ? ትንበረከኪው ነገር ምንድነው? ከኛ በላይ ምን ታቂያለሽ አይነት ነው። እዛ ጌታ ደግሞ በጣም እያሳደገ የመጣ መከራውም አብሮ መጨረሻ ላይ ያው አነጋጋሪ ሆንኩኝ። እና አነጋጋሪ ሆንኩኝ፣ ግን ፈራለሁም እንደ ሰው ደግሞ ልተው እንደማልችል ደግሞ ልቤ በጣም እርግጠኛ ነው። እንዳንድ ቀን ትምህርት ቤት ዳይሬክተሬ በጣም ይወደኛል። እንፈልግሻለሁ አለኝ። ከዛ ምንድን ነው አልኩት። ምንድን ነው ሃይማኖት ቀየርሽን? አለኝ እኔ ሃይማኖት አልቀየርኩም። እኔ እዚሁ ኦርቶዶክስ ነኝ። እንደው ቀይሪ ብትለኝ የት እሄዳለሁ እኔ ያላቅም ስለው አይ አይደለም፣ አትቀልጂ አለኝ። አይ እውነቴን ነው አልኩት። ከዛ አይደለም፣ አንቺ ይሄድሻል አለሽው እንግዲህ ይመስለኛል አሁን ሳስብ እነ ጋሽ ቤተ ሀረር መምህራን ማሰልጠኛ ሳሉ፣ አሁን ወደ ጌታ ሂዷል አይዘለቅ አለም። እነዚህ ሀረር የነበሩ የእነሱን ስም ነው የጠራልኝ። እና ኋላ ነው እንግዲህ ከብዙ ጊዜ በኋላ ነው ስለ ሙሉ ወንጌልም ቸርች ታሪክ ሰማ። መጀመሪያ ሰዎች የመጀመሪያ አገልጋዮች የፔንቲኮስታል ጀማሪዎች ሲባል ሀረር እሱ ነው የነገረኝ። ወሰን ሰገድ ይባላል ዳይሬክተሩና እኔ እና አንቺ የሆንሽ አለሽው። ጴንጤ ነው አለ። ከዛ እኔ ጴንጤ የሚባል እኮ አላቅም ስለው አይደለም ታቂ ያለሽ አለ። እኔ አላውቅም አልኩት። እውነቴን ነው አላቅም ደግሞ ደሞ ስለማላውቅ ነው አልኩት። እንደቀለድኩበት መሰለው። ግን ጴንጤ የሚለውን ማንሰላ ስለጀመርኩ ቆይ እስቲ ልፈልግ እነዚህ ልጆች ቤንጤ ናቸው ማለት ነው። ቤንጤ የሚባል ሃይማኖት አለም ማለት ጭምር። ከዛ አንድ ቀን በዚህ ያለው ግን ማስጠንቀቂያ ሰጠኝ ዲሬክተሩ። በዚህ እንዳትቀጥ ከህብረተሰቡ ጋር አብረሽ ትኖሪም፣ ምርትሽን አትቀጥይም፣ ወላጆችሽ ጋር ትለያያለሽ እንደዚህ ብሎ ዋና ዋና ነገር ነገረኝ። እኔ ግድ የለኝም። ለእናቴም ነገር ያታል አይታየኝም የሚገርመህ በውስጤ የገባው የጌታ ፍቅር አላወቀኝ፣ ምለዋለሁ በልቤ ዳይሬክተሬ። እና ያው ጊዜ መጣ ማለት አነጋጋሪ እየሆንኩ መጣሁ። ጌታ ደግሞ ውስጤን እያሳደገው የማደርገውን እያሳየኝ፣ ግን የሚመራኝ ሰው የለም። እነዛም ልጆች ትምህርት ቤት ችግር ተፈጠረና ወደ ድባጤ ወደሚባል ሄዱ። ቻው እንኳን አላሉኝም፣ ለይዱቻሽን ቃል አይዞሽ በርች እንኳን በእውነት አላሉኝም። እንግዲህ መንፈሳዊ አቅማቸው ይሆን ወይም የገጠማቸው ችግር ይሆን እንደ ድሉን እንዳገኙና እንዳበረታቱን ያደረግ አላውቅም። ግን ማንም የለም ብቻዬን ቀረሁ። ይንቀረው በዛ ላይብራሪ መጽሐፍ ትዝ ይለኛል። እየሄድኩ ለትምህርት ማነበው መጽሐፍ ነበርና፣ አንድ ቀን ቀይ ባይብል አየሁ ሸልፉ ላይ ላይብራሪ ይሄ ነገር ግን እዛ ኦርቶዶክስ ያየሁት መጽሐፍ አይደለም ብዬ እሱን አስፈቀድሁት። ጋሽ ላይብራሪ ውስጥ መጽሐፍ ቅዱስ ተቀምጧል? አዎ፣ በጣም እሱን አስፈቀድሁት ለሳምንት ላንባው ስለው፣ እንዴት እንዳየኝ አረሳ። ምን ልትሆኝ ነው አለ። አረ ምንም አልሆንም፣ በቃ ከዚህ ከመጽሐፉ እንዳንዱ ላንበውም ብዬ ነው አልኩት። እሺ ለሳምንት አለኝ። እሱ ነው በቃ ወንድሜ በጣም የረዳኝ ሳምንት አነበብኩት። ስለዚህ ለመጀመሪያ ጊዜ መጽሐፍ ቅዱስ እጅሽ የገባው እሱ ነው? በቃ ከስድስት ወር በኋላ እኮ ነው እሱ። ቀንና ሌሊት በቃ እንደ እንጀራ ውስጤ ሲገባ ሲመራኝ ሲያስተምረኝ፣ ለካ እንዲ ነው ለካ እንዲ ነው እያልኩ ብቻ ልነግር አልችልም። ሌላ ዓለም ውስጥ ገባሁ። እና ያው በሳምንቱ ውስድ እንጅ ሰጠው፣ ግልብጥ ብሎ ግን ቃሉ ውስጤ ገባ እዛ በኋላ ተወኝ ማን ይቻለ? መከራውም ለካስ መጽሐፍ ቅዱስ ውስጥ አለ። እኔ አሁን አሁን ክርስትናን ከመከራ ለይተው ከስደት ለይተው ሲሰብኩት የስኬት እንትን እንደሆነ ለምድራዊ ነገር ብቻ እንደሆነ ክርስትና ሲነገር በጣም ያመኛል። ትልቁን እና ዋናውን ነገር በሰዎች ህይወት ውስጥ ማስቀመጥ ስንችል መንፈሳዊውን ነገር በሰዎች ነፍስ ውስጥ መስጠት ስንችል ግን አሁን ብዙ ነገሮች ከእውነት የራቀ ነገር ሲሰበክ ሳይ እና ሰዎችም ደግሞ ጌታ ይወደኛል ሲሉ በማቴሪያል ይሄ ስለተደረገላቸው እውነት ነው እግዚአብሔር ነው ቸርነት የሚያደርግ ግን ዋናው አስቀድማችሁ እግዚአብሔር መንግስት ጽድቁን ፈልጉ ሌላ ሁሉ ይጨመርላችኋል ነው የሚለው እ አይጨመርላችሁም አይለው። ግን ዋናው እሱ ነው እና ያንን ዋናውን በቃ እዚህ ጋር አገኘሁት ባይብል። በቃ አስተማሪ የሆነ መካሪ የሆነ አጽናኝ የሆነ ለወደፊት ምን መሆን እንዳለብኝና ምን መሆን እንደሚገባኝ በደምብ በቃ ልነግር አልችልም። ለደረሰብኝ መከራ ሁሉ ኃይል የሆነኝ ጉልበት የሆነኝ ባይብሉ ውስጥ ያገኘሁት የእግዚአብሔር ቃል ነው። እስኪ ምንድን ነው አንድ እንደው

እና ሰምቷል እኮ ሰማ፣ ጓደኞቹ ሰሙ፣ አንዳንዶቹ እየመጡ እንደውም እንደተው አባቷ ከመስማቱ በፊት እንደ ሽማግሌ ሆነው ይመጡ ነበር። እና ከትምህርት ቤት ተመልሼ በቃ ቤቱ ይሞላል። ነግራ አልችልም። እንደ ትልቅ ነው የሚያዩ፣ እኔ እኮ ገና 15 ዓመቴ ነው። እና ግን እግዚአብሔር ለነሱ የሚመለስ መልስ አያጣም። ተመልሶላቸው ለኔ ምንም ማለት አቅቷቸው ሲሄዱ ሆነውን ይሄዱት ላለው ምክንያቱም እነዚህ ሰዎች አሁን እዚህ ጋር መናፍስ ሲመለክ ሀገነን ሲመለክ እያዩ ምንም አይናገሩ በጭራሽ የኢየሱስ ስም ሲጠራ ግን እናትና አባቴ ሲለያዩ ለማስተረክ አልመጡም እናቴ እንደዛ እየተሰቃየች ይገርማል እዳ እየገባች እኮ ነው እንት ለሱ መስዋዕት የምትገብረው? አው ማን ይረዳታል እየተሰቃየች ነው። ጠላ ረቄ እየሸጠች ነው። ለሱ ነው የምትገብረው። ይገርምሃል። ካልገበረች ይገላታል። ሚስቴ ነው ብሎ ነው እኮ የሚያኖራት ባሏ ነው በቃ። እና እገልሻለሁ ብሏት አለ። ትዳሯንም ያፈረሰችው በዛ ነው። ያ ሁሉ ሲሆን አንድ እንኳን የት ነው የወደቁት እንርዳቸው እንኳን ያለ የለም። እና ልክ እንደ ዛቆ ነው። አይነ ስውሩ አሁን ከዳነ በኋላ ዮሐንስ ዘጠኝ ቤተሰቡ ሁሉ አስነሱበት። አይ እና የግድ ነው ይሄ በቃ። እና አንድም አስታዋሽ አልነበረኝም። ግን ስደቱ ግን ያው መጣ ማለት ነው። እና አባቴም ረገመኝ፣ ተረገሙ ማለት ነው። ልጅ አይደለሁ አደለሽ ብዬ አገሩ በሙሉ እና መጨረሻ አገር ለቅቄ እንደሄድ ነው የተወሰነብኝ እና ዲሬክተሩ በደንብ ነግሮኛል። ተይ ያቁሚ ከዚህ በኋላ ብቻችን ነው የምትሆኑ ብሎኛል። ግን የሚገርም ነው እግዚአብሔር ያዘጋጃል፣ ያዘጋጃል በቃ ማለፍ በሚገባ ነገር በፈቀደልህ መንገድ እንድትሄድ ያዘጋጃል። ያንተ ማንነት በዛ ውስጥ ምንም አይሰራም። የእግዚአብሔር ኃይል የሚሰጥ ጸጋ በጣም አስቀድሞ ኃይል ይሰጣል የሚለው የወንድማችን የተስፋዬ ጋቢሶ ሲሆን መዝሙር በጣም ነው። ብዙ ጊዜ አስቀድሞ ነው ኃይል የሚሰጥህ እሱ ካንተ ጋር ይሆናል ይመራሃል። እና ምንም አይመስለኝም ነበር እና እንደ ወጣ ተወሰነብኝ ማለት ነው ከሀገር እና የሚያሳድረኝ ሰው ሁሉ ባጣሁ ይህ በቃ በአስራ አምስት ዓመቴ ነው የወጣሁት። ማንም አይራራልህም ይገርመሃል ጌታ በውስጥህ ካለ እውነተኛ ብርሃን ከበራብህ፣ ያው ጨለማው ገዢ ማንም የሚንቀሳቀሰው በጨለማው ገዢ በጌታ እስካልሆነ ድረስ የፈለገ ሃይማኖት ይሁን የፈለገ ይሁን፣ እኔ እንደገባኝ ሰው መዳንን ካላገኘ፣ መዳን በኢየሱስ ክርስቶስ ነው። በእውነት ብርሃን ኢየሱስ ነው እና አዲሱን ህይወት ካልተገናኘን በቀር ምንም በጨለማው አለም ገዢ ነው ሰው ያለ እና ያሳድደሃል እና ያው በአገር ጥዬ እንደወጣ ሆነ። የት እንደመሄድ አላውቅም። ዳንግላ የሚባል አገር በኋላ ሄድኩኝ እንጂ ያው ወሰንኩ ማለት ብለሽ መቀመን ምንም ገንዘብ የለሽ የለኝም። አንድ የጭነት መኪና ለምኝ ነው የአባቴን የሚያቅ አንድ የሚባል ያሲን የሚባል እሱ ስኳር፣ ጨው ምናምን ገዛ ያውቀኛል በቃ አድርሰኝ የሆነ ቦታ ስለሆነ ችግር የለም አለ። በኋላ ግቢያ ላይ ብርድ ነው፣ ልብስ የለኝ። በቃ በታምር ደረስኩ እንጂ እኔ እንኳን እደርሳለሁ ብዬ አላሰብኩም። ያው ነፍሴን የለም ነው የለም። ግን የሚገርመው ዳንግላ ትክክለኛ ቦታ ነበር፣ ሚሽነሪዎች በጌታ እዛ ድባጢ እና ዳንግላ ነው። ክርስቲያኖች አሉት ካለው ሀገር ደብረ ማርቆስም አሉ፣ ግን እኔ ያላውቃቸውም ነበር። ኋላ ነው ኋላ ነው በሰው ሰው የምታውቀው። ጊዜው ደግሞ በጣም የከባድ የስደት ጊዜ ነው። በጣም ሌሎችም እየዳኑ ከቤትም እየወጡ ነው በኝ ሀገሩ እና በድብቅ ነው የሚያመልኩት። አንዳንዱ ለብቻው ነው የሚያመልከው። አንዳንዱ ደግሞ እንደው እግዚአብሔር ርቶት ከተገናኘ ሁለት ሶስቱ ነው ያመልካሉ እና ዳንግላ መጣሁ። በጣም ወገኖችን አገኘሁ በታምር እነሱ ጋር ህብረት ነው። ቆይ ስታርፊ ያመጣሽ ታርፊ፣ ምን? ማን ጋር ምን ምን? ጴንጤ የሚባል ይታወቃል፣ እዛ እንደገባሽ ጴንጤ የሚባል እዛ ይታወቃል። በጣም የሚገርመው እኔ በዛ ዘመን ክርስቲያን መሆንህ ዝም ብሎ ይነበባል። አዎ፣ ኦኬ፣ እንዳሆኗል ልዩነት አለው ልዩነት አለው። በጣም እሱን አይቻለው በጣም እና ከዛ በኋላ ደግሞ በቃ ከበደኝ፣ ከባድ ሆነብኝ። ተማሪዎች ነበሩ የሚረዱኝ በምግብ በምንም። እነሱ ደግሞ ይሄ አፓ ምናምን ኃይለኛ ሆነ፣ እነሱ ወደ መራ ሄዱ። ወዴት ልሂድ? እና በዛን ሰዓት በጣም ተአምር ጌታ የሰራው፣ አጎት አዲስ አበባ የሚኖር አጎት ነበረኝ። እሱ ወደ ባህር ዳር ቤተሰቦቹን ሊጠይቅ ሂዶ ሲመለስ፣ ይገርማል። በዚህ በእንትናችን ላይ በነገራችን ላይ እናቴ ወደ እኔ መጣች፣ ወደ ዳንግላ መጣች። የት እንዳለሽ አወቁ አወቀች። እና እሷንም ጌታ አየ። ያ ቤት በእኔና በእሷ ህይወት ላይ ነው የጌታ ትልቅ ዓላማ ነበር። እና እናቴ እኔን ፍለጋ መጣች። አብረን መኖር ጀመር በታምር አንቺ ጋር መኖር ጀመሩ። በቃ እና አንድ ሌሊት ጌታ አገኛት ሷል። ሁል ጊዜ ያው በዛን ዘመን ወንጌል ነው የምትሰብከው፣ ላልዳነ ሁሉ ነው የምትሰብከው። ከዛ እኔ ጋር አብረን እየኖር እናቴን እነዚህ ከፖሊቴክኒክ ከፔዳጎጂ ለመማር ከአዲስ አበባ የመጡ ወገኖች ወደ ዳንግላም እየመጡ ወንጌል ይሰብካሉ ላሉት ወገኖች እና እነሱ በእኔ ምክንያት ለእናቴ ወንጌል ሰበኩላት። በጣም ተወዳቸዋለች፣ ይወዷታል፣ ህይወታቸውን ተወዳለች፣ ግን ስብከቱን አትፈልግም። ከዛ አንድ ቀን ማታ አንድ ወንድም መጣና ለመጨረሻ ውሳኔ ንገራት እንደው አልኩ። መቼም ያው ለእናትህ አይደለም ለማንም ታስባለሁ፣ ያገኘውን ህይወት ከዛ ወንጌል ሰበክላትና ወደ ውሳኔ እንድትመጣ ይጠይቃት ምን እንደሆነ አላውቅም፣ ተነስታ ተናዳ ወደ መኝታዋ ሄደች። ከዛ ተያቸዋለኝ ያውን ብለሽ ጸልላቸው እግዚአብሔር የራሱ ጊዜ ያለዋለኝ እሱ ሄደ። መደቤ ላይ መደብ ነው። ተንበርክኬ በጣም እያለቀሱ ጌታ ሆይ፣ እኔ ወደ አንተ እናቴ ደግሞ ወደ ሲኦል አትሂድ፣ በምድርም አብረን ነበር አንድ ላይ ብዬ በጣም አለቀሱ። የሞኝነትም ይሁን የእምነት በማግስቱ ከመኝታችን ተነስተ ተንበርክ ካገኘኋት ከዛ ደንግጬ ማማብ ጎጥጥ ዛ ለምን ነው እየጸለይ ሆኖ አትረብሽኝ ማመን አቃጠኝ። ከዛ ከተነሳች በኋላ ስትነግረኝ በቃ እግዚአብሔር ማየት ሊበቃ ወደ ህይወቷ መጥቶ ምን ነገሮች የሚገርምህ ነው። ቤቱ በብርሃን ተሞላለች ተሞላ እና ማላቀው ብርሃን ነው። በጣም ደነገጥኋለች። ከዛ ሶስት ሰዎች ተመሳሳይ ቁመት ያላቸው እና ሚያብለጭልጭ የሚያበራ አክሊል ያደረጉ እና መሀከለኛው ሰውዬ አለች፣ ከዚህ በኋላ አንመጣም፣ የመጨረሻ ነው የመጣ ነው ወስኝ እና ወስኝ ለኛ። እና እሷ ደግሞ የራሷን ፕላን ትነግረዋለች። እንደዚህ ላደርግ እንደዚህ ላደርግ ነው የምፈልገው ትለዋል እሱ አይደለም የሚጠቅምሽ እኔ ያልኩሽን አርጊ። እሺ ምን ላርግ? በቃ ከዛ እንደወስን አረገኛለች። ጸለየች። በቃ ጨረስኩ አለች። እንደዚህ ሆኜ አገኘኝ። በቃ እና ብርሃኑን አረሳውም፣ ያስፈራ ነበር አለች። በቃ ና ህይወቴን የታገኘው ብላ እኔ እንጃ። ከተወሰነ ጊዜ በኋላ ነው መንፈስ ቅዱስ ራሱ የተሞላ ማንም አልጸልይላት የለውጧን እውነት ልነግር አልችልም። እና አካባቢው ደግሞ ያው እንደሱ አይነት ትልቅ ሰው በጭራሽ የእኛም እንኳን አናዶታል ህብረተሰቡን እንኳን እሷ እዛ ሁለታችንም የምናመልክበት ቤት ቤት ሁነን ተከራየ ነው ደንበኛ ኦርቶዶክስ ናቸው። ሴትዮዋ ግን ልጃቸው ደግሞ በጌታ ሆና ደብረ ማርቆስ የሚባል ሀገር ናት። እና ልጄን ለማስተው ስሞክር ደግሞ እንደገና ጎረቤት ይነሳብኛል። እና ትንሽ እዛ ቆይተን ያው እንዳልኩ አጎቴ፣ እናቴ ወንድም አዲስ አበባ ነበር የሚኖረው። እንዳጋጣሚ እሱ ከባህር ዳር ቤተሰብ አይቶ ሲመጣ ዳንግላ ላይ መኪና አውርዶት ቡና ሻይ ይበሉ ተብለው እዛ ቆሞ የኛ የመተከልን ልጆች ያገኛል እና ልጆች ብሎ ሰላም ካላቸው በኋላ የት ነው የምትኖሩ ቻግኒ። ከቻግኒ መጥተን የቻግኒ ተማሪዎች የቻግኒ አንድ እናት እህት ነበረችኝ። ከዛ ማን የምትባል እንዲህ የምትባል ልጅ አላት። አዎ ማን የምትባል ስንታየሁ የምትባል እንዴ፣ እነሱ እኮ እዚህ ነው የሚኖሩት ይላሉ ልጆች። ከዛ ልጆች ይመጡና ላይ ከተማ ነው ያለ፣ ነው ሩቅ ነው ቤታችንም ያውቁታል። መጠው ጠሩን። ከአጎቴ ጋር አስተዋወቁን። ከአጎቴ ጋር አድራሻ ተለዋወጥን። በሚቀጥለው ወደ አዲስ አበባ ሄድን። ይዟችሁ መጣ ወሰደ እኛ ሄድን። እሱ እዛው አዲስ አበባ ጠበቀን። እዚህ ማለት ነው አዲስ አበባ ጠበቀን። እኛ እሱ ጋር መጣን። እዚህ መኖር ጀመርን። አዲስ አበባ ያው ስደቱ ቀጠለ። ከእሱም ቤት ጥቂት ጊዜ ነው የቆየ ነው አሁን አወቁ እሳቸውስ፣ አጎምን ሰውረው ምን አሉ ሲቁባቴ ብዙ አጎቴ ብዙ ማለት እንትን አላለም፣ ግን ባለቤቱ አካባቢው፣ በተለይ እነሱ እንኳን እንድንኖር ይፈልጉ ነበር፣ አካባቢው ግን መውጣት አለባቸው ተባልን። እንደውም የት አካባቢ ነበራቸው? ፈረንሳይ ፈረንሳይ ጋሲ። ከዛ በኋላ ያው ወጣን፣ ጸበል ተረጨ፣ ቤቱ ያው እንትን ብሏል ተብሎ በዛው አካባቢ ግን መኖር ጀመረ። ጌታ ረዳን፣ አጸናንም፣ ቅዱሳንንም ሰጠን። በእውነት ግን ብዙ አሳለፍ። አሜን፣ ክብር ለእግዚአብሔር ይሁን። ከዛ በኋላ እንግዲህ ብዙ ታሪክ ይቀራል፣ ግን ያለ ነገርሽ እስከ ዛሬ ድረስ ያለውና ያው ሰዓታችን ስላለቀ የግድ ለማቆም እንገደዳለን። በቴሌቪዥን የምትከታተሉን በኢቫንጀሊካል ቴሌቪዥን ላይ እየተከታተላችሁ የምትገኙ እንደዚሁም ደግሞ በዩቲዩብ አድራሻችን በመላው ዓለም የምትገኙ ኢትዮጵያውያን፣ ኤርትራውያን ይሄ ታሪክ እንግዲህ የሚገርም ነው። ብዙዎችን የሚያጽናና ነው። ብዙዎችን ደግሞ የሚመክር ነው። እንግዲህ የታችን ፓስተር ስንታየሁ እንደ ተናገረችው ክርስትና ዋጋ ለመክፈል መዘጋጀት ያለብን በዋጋ መክፈል ውስጥ ደግሞ ብዙ በረከት እንዳለበት ነው እያሳየችን ያለች። ገና ከዚህ በኋላ ደግሞ የምትነግረን ነገር አለ። ሳምንት ጠብቃችሁ ትከታተሉ አደራላለሁ። ለማንኛውም ሳምንት እስከ እስከመገናኝ ድረስ የምሰናበታችሁ ፓስተር ስንታየሁ መንግስቴ እንደዚሁም ደግሞ ተስፋዬ ካሳሁንን እስከ ሳምንት ድረስ ያደርኮላቸው።